ላይክ ላይክ ሰብስክራይብ እያደረጋችሁ ላይ እንትን የለም መብራት የለም። መብራት የለም። ችግሩ መብራት አለመኖሩ ነው። ኤኒዌይ እንትን በሳለ ከመጣው በኋላ አደረሳችሁ ብላችሁ ፈልጌ ነው እንኳን አደረሳችሁ ለማለት ፈልጌ ግን መብራቱ አስቸጋሪ ነው። በሁድ ምድር መብራት የለም። ለማንኛውም ማጫጫሱ ይሻላል ብዬ ነው እንጂ እዛው ጠረጴዛ ነው የሚመቸኝ። ጠረጴዛ ደግሞ መብራት ሲሆን፣ ጠረጴዛው ጥሩ ነው እንደዚህ ላይክ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ገባ ገባ እውነት ሲቀር እንዴት እንደሚያናደድ ልገልጽላችኋል። ድንቀቱን ጥፍት የሚለውና ምን ይደረግ? ምን ማድረግ ይቻላል? ምንም እውነት ግን፣ ከምንም በላይ ግን እሁድ ሁሉ መብራት ባያጠፉ ምን አለበት፣ እሁድ ቀን መብራት ባይጠፋ? ያናዳል፣ መብራት ሲጠፋ እሁድ ቀን። ምንም ማድረግ ባንችልም አቤቱታ ለማሰማት ባንችልም መብራት አታጥፉብን። ሀይ ሀይ ብያለሁ። ሰብስክራይብ ሰብስክራይ ላይክ ኮመንት ሼር እያደረጋችሁ መብራት ጠፍቶ ነው ግን ቡና ለማፍላት ሞክበ መብራት ስጠብቅ ስጠብቅ ደግሞ ጊዜ ያው ማቃጠል ነው ብዬ ዝም ብዬ ተነስቼ መብራት ቡና ጋብዥኝ። ይኸው ቡና ጋብዛለሁኝ፣ ቆንጆ ቡና አፈላለሁኝ። እኔ ፈታ ለማለት ነበር ሀሳብ ማለት ነው እና ግን አልቻልኩኝም። የእውነት አልቻልኩኝም። ምንም ማድረግ አልችልም። መብራት ከሌለ ዩቱ ነው ላይቱ ነው የሚያደምቀው ከምንም በላይ ማለት ነው ላይት ከሌለ ትንሽ ድንዝዝ ይላል እና እናንተ ያላችሁኝ ከእናንተ ጋር ቡና እንጠጣለሁኝ መልካም እለተሰንበት ጢስ በጢስ ሆነሻል ያ ጢስ እወዳለሁኝ የታወቀ ነው እኔ ጢስ በጣም ነው የምወደው ከልጅነት ይህ ነው ባይዘው ጢስ የምወደው እና የሆነ ቤት ውስጥ ምናምን ቤት ካልተጫጫሰበትማ ቤት ሊሆን አይችልም ቤት ሚቺ ጫጫስ ነው ደመቅ ደመቅ የሚለው

ተስተካከለን ተስተካከለን ማዘር ቤት ነው ያሉት። በመድኃኒዓለም ትናንትና እንትን ሰው አነሳስቼላቸው የሰፈሩ ሰው ሂዱና ጠይቋቸው። ከዛ ገሉ ማሉ በለሊት ቤትም እንደሄዱ እግዚአብሔርን ታሞ ነበረ፣ ግን በሌሊት ወጣዋል። የሉም አሉ ሰዎች እንትን ብለው እና ዛሬ እሁዳችንን እሁድ ቆንጆ እሁድ እናደርጋለን። ቀናችንን ራሳችንን የምናበላሸው የምናሳምረውም ራሳችንን። ስለዚህ በሰጠን ቀን እግዚአብሔር ይህንን አመት አድርሶናል። ለሚቀጥለው ደግሞ እግዚአብሔር ካለ ልንደርስና እንደርስም እንችላለን። ያው በሰላም አድርሰን ነው የምንለው። ስለዚህ ባልተሰጠን ቀን እግዚአብሔርን እያመሰገንን፣ ፈተ ማለት ፈልጌ ነበር። የመግራት ጉዳይ ነው እንደዚህ፣ ጭልብሴን ያወጣኝ ጭልስስብ ያደርጋል እንጂ አቀማመጤ የቡና የምናምኔ ሴሬሞኔ ቆጆ ነበረ፣ ግን አልቻልኩኝም። ጌታም አልቻልኩኝም። እንዴት ነው? በዓል አሪፍ ነው። ዛሬ በጣም በቆንጆ ሁኔታ እንደሚከበር አውቃለሁኝ፣ በዓለም ዙሪያ ላይ ማለት ነው። መልካም የዳግማይ ትንሣኤ በዓል በድጋሚ ላችኋለሁኝ። እኛ በቃ ባለን አማራጭ ቡናችንን እየጠጣን በስደት ላይ ያላችሁ ደግሞ፣ ስደት ከባድ ነው። ስደትን ያለፈበት ሰው ብቻ ነው የሚያውቀው፣ እና በስደት ሕይወት ውስጥ ያለፈ ሰው ስለ ስደት ያውቃል። እና እግዚአብሔር ደግሞ ለእናንተ ሁሉ ጊዜን እድልን የሚያመቻች እግዚአብሔር ነው እና መልካም ዘመንን እንዲሰጣችሁ ለሁላችሁም እመኝላችኋለሁ አሜን አሜን አሜን አሜን አሜን አሜን አሜን ዳግማ ትንሣኤ አሜን ብያለሁኝ ለእናንተ የሚያደርግላችሁ እግዚአብሔር መልካም በዓል ነው በድጋሚ የመኝላችሁ ምክንያቱም እኔ ስደትን አውቀዋለሁ በስደት ህይወቴ ውስጥ በዓልን ለማክበር ያለኝ ፍቅር እና ያለኝ በቃ ለበዓል ያለኝ ጉጉት እዛም እያለው እንትን በበዓል ጊዜ መከፋት አልፈልግም እና በዓል ከመድረሱ በፊት በቃ ልክ ሴሬሞኒው ላይክ ቤቴ እንዳለው የቴምር ጠላ ጠምቃለሁኝ ምናምን ነገር እና እንደገና ደግሞ በቃ የሚያስፈልገውን ነገር ሁሉ አሞላልቼ አሟልቼ፣ ታውቃላችሁ፣ እዛ ቄጤማ ምናምን ማይጠፋም ከጓሮ። የኛ ግቢ ደግሞ የነበርኩበት ትልቅ ግቢ ነው፣ አንተን ቄጤማም ነበረ። ቄጤማው አድርጌ አበባ አድርጌ ምናምን ብሽሽን አድርጌ ዳቦ እንደፍቼ አሳልፍ ነበረ፣ ስሜቱን ስላለኝ ማለት ነው። እና ስደት ሰው ይናፍቃል፣ ናፍቆት አለ ስደት ላይ። ያው ሐዘንም አለ ብዙም ደስታ ባይኖረው ማለት ነው። እኔ ብዙም ደስታ አላየውበትኝም ስደት ሳንቲም ብቻ ነው የሚገኝበት። እና ስለዚህ በዛ ውስጥ ለምታልፉ ሰዎች፣ በስደት ላላችሁ ሁሉ እግዚአብሔር አምላክ መልካም ዘመን ይስጣችሁ ነው ምለው፣ ምክንያቱም ሰው በኃይሉ አይበረታምና እኔ በራሴ ፍቃድ እና በራሴ ሀሳብ እኔ ኢትዮጵያ መጣለሁ ብዬ አልስቤ ስለማላውቀ ማለት ነው። ገና ሁለት ዓመት ጨምራለሁ ብዬ አስቤ ነበረ ግን እግዚአብሔር በቃ ሲል ያበቃ የለ እና ስበት ላይ በየትኛው ዓለም ላይ ያላችሁ ልጆች ናችሁ የምትመለከቱኝ ና ከትልቅ እስከ ትንሹ ታይ ሰዎች ትመለከቱኝ ያላችሁ፣ ስለዚህ እግዚአብሔር አምላክ የእረፍት ዘመናችሁን እናንተም ደግሞ ዝርግት አድርጎ የተዘረጋ እንጀራውን እግዚአብሔር ይስጣችሁ። ሁሉንም የሚያኖር እግዚአብሔር ነው። ሰው በሰው ላይ ስለቀና ክፋት ስለሰራ፣ ወይም ሰው በተንኮል ስላደረገ ወርጌ ሰው በክፋት በሰው ላይ ስለተነሳ ምንም የሚያደርገው ነገር የለም። ብዙ ጊዜ ሰዎች በቅማት፣ በተንኮል፣ በምቀኝነት ምናምን ይነሱብኛል እና አያለሁኝ ሰው ግን ማንም ሰው ያንን ወደዛም ስለገፋኝ ማንም ሰው ወደዚህም ስላቀረበኝ ሳይሆን እግዚአብሔር በራሱ ፍቃድ በራሱ ጊዜ በራሱ ዘመን ለማንም ሰው እንጀራ አለው። መድኃኒዓለም ያለው የኔ እንጀራ በቃሽ ብሎኝ ምናልባት ኢትዮጵያ ውስጥ ሊያመጣኝ ደግሞ ሳይበቃኝ ሲቀር ወስዶ ወደ ስደት መለ ወሰደኝ ማለት ነው። ስደቴን ደግሞ ሞጥጥጥጥ አድርጎ በራሱ ጊዜ እግዚአብሔር ብቻ ነው በቃ ሲል የሚያበቃው እና ትግል ነው ኢትዮጵያ ውስጥ መኖር። ትግል ነበረበት። ቀላል ጊዜ አይደለም ለሚያሳለፍኩት በጣም ብዙ ነገር ታግሎኛል። ግን እግዚአብሔር ስላሸነፈ ብቻ ዛሬ ላይ ቆሚያለሁ። በደንብ በሚገርም ነገር ይሄን ዳቦን ትንበይ ሸሽን ከለቀይ ልበሽ እና እግዚአብሔር በቃ የሚያ የሚያስብለውን ጊዜያችሁ ለእናንተም እንዲያመጣላችሁ ምኞት ነው በተለይ በአል ሲመጣ በጣም ያጓጋል በአል ሲመጣ በጣም እንትን ይላል ይከፋል እንዳይከፋኝ በጣም ጥር ነበረ አረብ ሀገር እያለሁኝ እና እንዳልከፋ ስለዚህ እንዳትከፉ ደግሞ እግዚአብሔር በራሳችሁ ጊዜ በራሳችሁ የራሳችሁ ህይወታችሁ እንዲሰጣችሁ ነው የምመኝላችሁ፣ ለሁላችሁ ማለት ነው። አውቀዋለሁኝ የስደትን ህይወት አውቀዋለሁኝ። ከወዲህ ቤተሰብ ያስጨንቃል፣ ከወዲህ ደግሞ ኑሮ ህይወት ያስጨንቃል፣ ከወዲህ ደግሞ አለመረጋጋት አለ፣ ከወዲህ ደግሞ ጭንቀት አለ፣ ከወዲህ ደግሞ የራስ ህይወት የወደፊት የሚቀጥለው ህይወት ምን ሆነ የሚያስብለው ነገሮች አሉ። ስለዚህ እነዛ ሁሉ ተሰብስበው ትንሽ ሰውን ያስጨንቃሉ። ግን እግዚአብሔር በዛ ሁሉ መልካም ነው በምታልፉበት መንገድ ሁሉ ባለፋችሁበት መንገድ ሁሉ እግዚአብሔር መልካም ነው። እኔ መልካም ስለሆነልኝ ነው ወደ ሀገሬ የገባዉት እግዚአብሔር መልካም ስለሆነ እና በቃሽ ስላለኝ ማለት ነው። ይህ ነገር ደስ ይለኛል ግን ወርቄ

አንገት ላይ መስቀል ጣል አድርጊበት። አረ ምንም የሚታይ ነገር የለም ጌታ። አረ በስሟ በቲሸርት እንዴ፣ በቁምጣ በምናምን መቼ አይታይም? አይታይም ኤኑዌል እግዚአብሔር መልካም ነው። መልካም ያደረገ ግን እግዚአብሔር በዘመናችሁ መልካም ነገር የሚያደርግ ብዬ እመኝላችኋለሁ። አወዳችኋለሁኝ፣ አከብራችኋለሁ ድንገት መብራት ከመጣ እንደዚህ አምሮብኝ እንደዚህ ጎዝጉዤ ተጎዛሁሼ ገበታዬ ሙሉ ሰፊ ሆኖ መብራት ስላጣሁኝ ተበሳጭች ያለሁኝ። መብራት ሲኖር ቆንጆ ነው። እንግዲህ ከምን ከምን አይካሰሱ ከፈጣሪ አይካሰሱ የሚለው ነገር ነው። ከማንም ስለማልካሰስ ምንም ማድረግ አልችልም። ይሄ ነው የገጠመኝ ነገር። አቡና በጣም ያምራል ነበር። ጊታን ዜሮ ዘጠኝ 67 27 94 33። ቲጂ ቲጂ አገልግል፣ ቲጂ ዶሮ ወጥ፣ ቲጂ ኬተሪንግ ማዘዝ ለምትፈልጉ ሁሉ አለውኝ 09 67 27 94 33። ሥራዬን እንኳን ሳላስተዋውቅ ከዚህ ቦታ ጥሩ አይመጣም። ስለዚህ ይሄን እንኳን ላስተዋውቃችሁ 09 67 27 ዘጠና አራት ሰላሳ ሦስት ደውሉ እዘዙኝ። በቃ እዘዙኝ እና የምትፈልጉትን ነገር ኬሪግ ካልቸርንም ደግሞ ዘመናዊውንም ካልቸሩን አድርጌ ነው የምሰራው። በጣም በቆንጆ ሁኔታ እሰራለሁኝ። ዶሮ ወጤ ደግሞ ዶሮ ወጥ ነው ይሰራላቸዋል። የምትፈልጉትን ነገር ሚገመታችሁ አገልግል ማዘዝ ትችላላችሁ። ለወዳይ ለዘመዶቻችሁ፣ ሰርፕራይዝ ለማድረግ ለምትፈልጉት ለማንኛውም ሰው እዘዙ። ከጎናችሁ ነኝ ያለሁት በተረፈ በማንኛውም ነገር ላይ ትጂዬ ልትረጂን ፈልጋለሁኝ የምትሉ ልትረጂ፣ አንዳንድ ጊዜ እንደዛ ስል በውስጥ መስመር ይገቡና ትጂ ብር ፈልጌ ነው ብር አበደረኝ ትጂ ብር አስቸገረ ብር ስጭ ይሉኛልና፣ በሐሳብና ቢኖር ይደው በጣም በሰጥ ነው ይሉኛል፣ ሰጪ ነው እጅ ትንሽ ነገርም አይወድም ግን እግዚአብሔር አሁን ደግሞ አላመጣው ለጊዜው። ስለዚህ በሐሳብ በምን በማንኛውም ነገር ማለት ነው የምትፈልጉኝ ሰዎች አበሻ ልብስ ማሰራት የምትፈልጉ ሁሉ እኔም ማዘዝ ትችላላችሁ። አመሰግናችኋለሁ። ወዳችኋለሁኝ። ያ ልብሶች አጭር ምንሰብስባጭር እኮ ናት የለበስኳት። ይህ ብዙ ማጭር አለችም አጭምማ ብዙ አይደለችም። አናኔ ደግሞ እንደዚህም ነፈስፈስ ማለት ጥሩ ነው። ምን ነው እና ሁሌ እራሱ ታይቱ ታይቱ ሱሪው ሱሪው ይጨንቃል። አን ነፋስም ጥሩ ነው። ግን ቁምጣ አድርጌያለሁ፣ በእውነት ቁምጣ አድርጌያለሁ። እንደ ያለ ቁምጣ አልተቀመጥኩኝም። ዙሪያ የምታስረጅኝ እሺ። ለማንኛውም ደውሉልኝ አለሁኝ 09672743 አለው ደውሉልኝ። አመሰግናለሁ። ቻውቻው ባይ ባይ። ቡና ሴረመሩ ቢያምር ባያምር መብራት ጠፍቶበት ምንም ዋጋ የለውም። እንደዚህ ያለ ገጠመኝ ገጥሞኝ ማለት ነው። ድርግም ደራ ደግሞ ሲበራ ነበረ ከነጋ እንጀራ ጋር አድርጌ ያለው ወጥ ምናምን ነገር አድርጌ አለው። ግን ምን ዋጋ አለው? ግን ምን ዋጋ አለው በዋጋ የሌለው ነገር ሆነብኝ። ቻው በሉ በትንሽ ሰው ውስጥ ቁጭ ብዬ በኋላ ተመልሼ እመጣለሁ። ምንም ማድረግ አልችልም። አንድ ነገር ለማስ ለመስራት ድሮም እነግራችኋለሁ። ወይም የቆያችሁ ሰዎች ካላችሁ ዩቲዩብ ለመስራት በብዛት ማለት ነው ብዙ ጊዜ ጊዜ ይወስዳል። እንደገና ደግሞ የሰዎች የሚናገሩት ነገርም ያንን ኮመንት ላለማግኘት ምናምን መጥፎ ከምንቶች እንዳለማግኘት ራስን ማዘገጃጀቱ ምናምን ብዙ ሰዓት ይወስዳል፣ ያጨናንቃል፣ ሀሳብ ይከታል። እንደዛ ተጨናንቆ ደግሞ ሰው ደግሞ ዩቱብ ላይ ሲመጣ እንደዚህ ጥሩ ነገር እየመጣለው ሲል መብራቱ ትፍት ሲል ያበሳጫል። ቻው በሉ። ገናው እወዳችኋለሁ፣ አመሰግናችኋለሁ። ሶፋውም ያስቸግረኛል። ኤንዌ ልዝጋውና እንዴት እንሞታለን? እንዴት አደር ጌታ፣ ምን ይሁን? ለዚህ አባቱ እንደሚያምር አዘገጃጀውት እና እኔ ምን ላድርግ? እና እኔ ምን ላድርግ? ዘጠና አራት ሰው ግን እንዴት ገባው? ዘጠና አራት ሰው ምንም ማድረግ አልችልም። እግዚአብሔርን መብራቱ አናዶኝ፣ ጭሱን ላጭሰው ሰው እንደ በንዴት 94 ሰው እኮ ብዙ ሰው ነው ያለው፣ ግን መብራት በቃ የኢትዮጵያ ነገር ሁሉ ነገር ኢትዮጵያ ውስጥ መኖሩም ልፋቱም ምኑም ደስ ይልና ምኑ ያናድቻችኋል መሰል፣ እንደዚህ አይነት መስረክ እንከ እንከ እንከን። በተለይ ዛሬ ስለ ስደት ዙሪያ ነበረ ለአወራችሁ፣ የፈለጉት ስደት ላይ ያላችሁ ሰዎች እግዚአብሔር አምላክ በሰላም ወደ ሀገራችሁ ያምጣችሁ፣ የእረፍቱን ዘመን ያብዛላችሁ። ጋቢውን ክፍት ለማንኛውም እንወድሻለን። እኔም ወዳችኋለሁ። በጣም ነው ወዳችሁ ከምሬ ነው ምላችሁ። እግዚአብሔር የእረፍት ዘመናችሁ ውስጣችሁ። እኔ ስደትን በብዙ አውቀዋለሁኝ እና ትንሽ ቁጭ ብዬ ላውራ መሰለኝ ከመውጣት ተንቆራጠፍኩ። እኔ እራሴ እግዚአብሔርን መብራት ኮሚሆን ይህናህልልና ለም ለኤልፓ ንገሩልን እና ባይዛጉኝ ማለት ነው። በጣም ብዙ ሰው እየገቡን ያለው ወይ ግን ሊነግራችሁ የምፈልገው ነገር ስደትን ቶሎ ቶሎ ስራ አድርጎ ወደ አገር ገብቶ የራስን ህይወትን ካላደራረጉን በስተቀር ስደት ከባድ ነው። እንደ ስደት የሚከፋ እና የሚያስከፋ ነገር የለም። በስደት ውስጥ ግን እኔ ከምን በላይ ያየው ትዕግስት ነው፣ ትዕግስት መሄጃ ቦታ ስለሌለ መሄጃ እናታት ኖርም አባት የለ ወንድም የለ ወገን ስለሌለ ሰው ትዕግስት አድርጎ በስደት ውስጥ ያልፋል። ስደት ከባድ ነው። እንደፈለጋችሁ መናገር አትችሉ እንደፈለጋችሁ መሬቱም የሚሰበር ነው የሚመስለው እና ስደት ከባድ ነው። ደፋርም አያደርግም። ስደት ሽንፈታም ነው የሚያደርገው ተሸናፊ ነው የሚደረ የሚሆነው በተለይ አረብ ሀገር ያላችሁ ልጆች፣ ሌላ አገር እንኳን ያው ወታችሁ ገብታችሁ የራሳችሁን የሆነ ስራችሁ ምናምን ሰርታችሁ ወደ ማታም ወደ ቤት ስለምትገቡ ሌላ ሀገር በሰው ጥገኛ ስር ስለሚኮን ሽንፈታም ነው የሚያደርገው ስደት እና እግዚአብሔር ያንን ሁሉ ዘመንን አስቦላችሁ ላይክሚ እንደኔ ማለት ነው በሀገራችሁ እግዚአብሔር ያስቀምጣችሁ ነው ምለው እኔ ያላሰብኩትን እንጀራ እግዚአብሔር ሰጥቶኛል። እግዚአብሔር በራሱ ሲስተም ያኖረኛል። በራሱ ሲስተም ያበላኛል፣ ደሞዝን ይከፍለኛል። በራሱ ሲስተም በራሱ ሲስተም ያውጣኛል፣ በራሱ ሲስተም ያስገባኛል። በራሱ ሲስተም እምለብሰውን እያዘጋጀለኛል፣ እግዚአብሔር በራሱ ሲስተም ውስጥ ስላስገባኝ ማለት ነው። ስለዚህ እግዚአብሔር ብዙ ጊዜ እኮ እንደእናንተ መጥቼ ሄጃ ያለ ኢትዮጵያ ማለት ነው። ግን ሁለቴ ሄሎ ሶስቴ ተመላልሻለሁ። በዛ ሁሉ ዘመናቶች ውስጥ ግን የራሱ ሲስተም ውስጥ ሲያስገባ እግዚአብሔር ለአንድና ለመጨረሻ በቃልና እህል ውሃውን እህል ውሃን ይቆርጣል ማለት ነው። እህል ውሃውን ደግሞ ከቆረጠ መቀጠል አይቻልም አይቀጠልም። ስለዚህ እግዚአብሔር እንድቀጥለው አልፈቀደም፣ እንጂ በእኔማ በእኔ ሀሳብ ብዙ ነገሮች ነበሩ። ሌላ ጊዜ አበራላቸዋለሁ። በእኔ ሀሳብ ደግሞ ማለት ነው። ግን በእግዚአብሔር ሀሳብ በቃ አለና አቆመ። ለአንዴ ለመጨረሻ መታወን ነው። ዞሬ ደግሜ እንዳልመለስበት አድርጎ መንገዱን ዘጋው ማለት ነው። እኔ ልመለስበት ብል እንዳልመለስ ዘጋው። እግዚአብሔር ምዕራፉን የስደትን ምዕራፉን ዘጋው እና እግዚአብሔር ከሰማይ ሲዘጋው ብቻ ነው። እግዚአብሔር ከሰማይ በቃ ሲል ብቻ ሁሉ ነገር ያበቃል። እግዚአብሔር መዝሙር አለ። እግዚአብሔር በቃ ሲል ያበቃል። ያው እውነት እውነት ተናገርኩኝ። ምዕራፍ መጣ እግዚአብሔር በቃ ሲል ያበቃል። ኦኬ። እግዚአብሔር በቃ ሲል ያበቃል። ይህ መከራ የሚረሳል። እግዚአብሔር በቃ ሲል ያበቃል። እግዚአብሔር በቃ ሲል ያበቃል። ይህ መከራ ያለፍኩትን መንገዶችን ሁሉ የመውጣት የመውረዱ የድካሙን ሁሉ ዘመናቶቻችሁን ሁሉ አስረስቷችሁ እግዚአብሔር በቃ ሲል ያበቃል። በማንኛውም ሁኔታ ውስጥ ብትሆኑ ማለት ነው። እኔ ሰው ሰባኪም አይደለው ምንም አይደለው፣ ግን ሰው በህይወቱ ስደት ውስጥ ያለ ሰው በስደት ውስጥ ያሳለፈ ሰው ሁሉ ብቻ ነው ስለ ስደት ህይወትን የሚያውቀው እና ስደት ምን ያህል እንደሚያም፣ ስደት ምን ያህል ጭንቅ እንደሆነ ስደት ምን ያህል አበሳ እንደሆነ የሚያውቀው። ሁል ጊዜ እሺ እሺ እሺ ኦኬ ኦኬ ኦኬ ብሎ የሚኖርበት እና የራስ በኮንፊደንስ አይሆንም ብላችሁ የማትወጡበት የማትናገሩበት ማለት ነው ሁሉ ተገዥ ተኮኖ ተረገጭ ተረገጥ ተደርጎ ሰው ረግጧቸው የምትኖሩበት በስደት ህይወት ብቻ ነው የምትፈልጉትን የማትለብሱበት እንደፈለጋችሁ መናገር የማትችሉበት እንደፈለጋችሁ ወጣችሁ መግባት የማትችሉበት በፈለጋችሁ መንገድ የማትሄዱበት ስደት ብቻ ነው። ስለዚህ እግዚአብሔር ግን ያያል፣ በምንም ውስጥ ይሁን እግዚአብሔር ያያል። በምናኛች ውስጥ ሁን፣ በደስታ ውስጥ ሁኑ፣ በሀዘንም ውስጥ ሁኑ። በምናምን ግን ክፉ ነገር አታደርጉ በህይወታችሁ። እኔ ልመክራችሁ የምፈልገው ብዙ ጊዜ ተናግሬያለሁ። ስራ እየሰራሁ ማንም አያየኝም ማለት ምኑ ነው ማንም ሰው አያየኝም። ሴትዮ አሜሌሽን ካልሆነ ምንም የለም። ብቻ እንደ ሰው እንደ ሰው ካጠገቤ እንዳለ እግዚአብሔሮ ይላለሁ። አንተ ግን አይተሃል። ማንም አያየኝም እጄ ግን ንጹህ ነው እላለሁ። እኔ ንጹህ ሰው ነኝ እለዋለሁ ለእግዚአብሔር እነግረዋለሁኝ። እና እግዚአብሔርን ዘመንን አይቶ ቆጥሮ ነው የመጣው። ስለዚህ ሁሉ ነገር ያበቃል። እግዚአብሔር የተመሰገነን ያበቃል። ማብቂያውን ዘመን ደግሞ ይሰጣችኋል ለለመናችሁት እንደ ልባችሁ መሻት ከእግዚአብሔር ጋር በእውነት ላላችሁ ሰዎች እግዚአብሔር በቃችሁ ይላችኋል። የሚላችሁን ዘመን ይሰጣችኋል። ማንም ትንቢትን ያመጣ ነቢይ ስለሆነ አይደለም። ማንም ቄስ ስላለ ሳይሆን ፓስተር ስላለ ሳይሆን ሼኪም ስላለ ሳይሆን ማንም ሰው ለእናንተ ቃል አውጡልኝና እንደዚህ ይሆንላችኋል፣ ይሳካላችኋል ስላለ ሳይሆን ብዙ ጊዜ ሰዎች በዛ መንገድ ይሄዱ፣ ገንዘባቸውን፣ ጊዜያቸውን ኪሳራ ስለሚገቡ ነው። እግዚአብሔር ግን በራሱ ጊዜና በራሱ ዘመን በቃ ይላል። እግዚአብሔር ሲያበቃ ራሱ ነው የሚቆርጠው። ይቆርጣል እና ይህንን ነው ላበስራችሁ የሚወደው በቃ ሲል ያበቃል። በጣም ደስ የሚል ውሎ እንደምትውሉ እንደምትውሉ አምናለሁኝ። ምክንያቱም እግዚአብሔር በቃ ሲል ያበቃል በማንኛውም ነገር ሞትም እኮ ለሰው ልጅ እግዚአብሔር እስከፈቀደልን የምንኖረው፣ ሳይፈቅድ ደግሞ ሞት አለ። ያ ሞት ደግሞ በምድር ላይ የምንነሳበት በቃችሁ ሲለን ነው። ዳቦ ምናምን ጭውውት እና ወሬ ቀጠልኩኝ ባይዘወይ ማለት ነው፣ ግን ለአጽማናችሁ ስለፈለግኩ ነው። እዚህ ጋ ልጁ ዳቦን ለራስሽም ውሰጂ፣ እዚህ ጋ ልጁ ለራስሽም ውሰጂ፣ ወደዚህ ቀጠጋል እና በዛ ሰዓትም በሞትም ሰዓትም እግዚአብሔር በቃ ስላለ ከምድር ላይ ሰው ልጅ ይነሳል። እንኳን አይደለም በህይወት እያለ ለመኖር የሚዳዳ የሚጥር የሚለፋ ዓላማ ራዕይ ይዞ የሚሰንቅ ሰው ቀርቶ አይደለም ሌላኛውም ሰው እግዚአብሔር በቃ ሲል ከሁሉ ነገር ስለሚያበቃ ማለት ነው። እና ልላችሁ ፈልገው ከመልካም ነገር አትጉደሉ። እግዚአብሔር መልካም ነገር በዘመናችሁ ያድርግላችሁ። በሰላም ሞታችሁ በሰላም ግቡ። እንደዚህ ሞቅ ደመቅ አድርጋችሁ ቆንጆ በዓልን እንድታከብሩ ደግሞ እግዚአብሔር ዘመንን ለእናንተ ሚስጣችሁ ነው የምለው እንዲሰጣችሁ ደግሞ ምኞቴ ነው። እረፍት ቀላል ነገር አይደለም፣ የአእምሮ እረፍት ያስፈልገዋል የሰው ልጅ እና አሄንላችኋለሁ ጾ አረበ ኢየሱስ ምን በሩ ሊጥ ላይ እብስት ያ አይ ቲንክ ያው አንቺ ትክክለኛ ሰው ነሽ። ለምን መሰለሽ ድሮ ተማሪ እያለሁኝ እንደዚህ እግሬን እንዲቁርጥ ተቆርጬ ምናምን ነገር ልክ ላይክ እብስት ቲ ሸርት ለብሼ እሱን ለብሼ ምናምን ይዤ እብስት ወይም የእብስት እህት ነሽ ይሉኛል። የእብስት እናቴን አደራ የምትለው ማለት ነው። እና የእነ ብርቱካንንም ቤተሰብ ትመስያለሽ ምናምን ነገር ይሉኛል። እንደዛ ይላሉ። ትክክለኛለሽ በጣም ለብዙ ሰው አንታካቧቸው ነበረ። ላይክ እንደ እብስት አሁኜ ስለዋብስ ማለት ነው። ጎበዝ ነሽ። ጌታነ እግዚአብሔር ይመስገን። ለሁላችንም ወድ ማድረግ ያውቃል። አሁን የምፈልገው ቤቴ ላይት በላይት ማድረግ ነው የምፈልገው እዋ እንዴት እንደሚያጎድን! ላይት በጣም የሚያጎድሉው ላይት። ቻው ቻው፣ አለሁኝ፣ ተመልሰን እንገናኛለን። እስኪ ቡናዬን ልጠጣ ብዬ አስባለሁ። ቡና እየቀነስኩ መጣሁኝ፣ ለምን እንደሆነ ባላቀም። ቡናዬን ቡና በቀን አንዴ ምናምን፣ ማታ ላይ እንደዚህ እንደዚህ ፉትፉት አድርጌ መለስ ስል ጀመረ ወደ እግዚአብሔር ወደ ማስተዋሉ ሲመልሰኝ እንደሆነ አልገባኝም። እዚህ በዓላችሁ ቆንጆ በዓል ይሁንላችሁ። አይዟችሁ ጋቱ ጠንክሩ። እዚህ እዚህም ኢትዮጵያ ውስጥ መጥቶ መውደቅም አለ። የሰው ልጅ ወድቆም መነሳትም አለ። ይህን ሁሉ ሰው ልጅ ተቋቁሞ ነው ወደዚያ ኢትዮጵያ ውስጥ የሚኖረው። እዛም ደግሞ ልፋት አለው፣ ብቸኝነት አለው። በጣም ብቸኝነት ያማከባ ይዘ ወይ እንደ ብቸኝነት መጥፎ ነገር የለም። እኔ እኮ ቢጨንቀኝ ተነስቼ አሁን አስፋልቴ እወጣለሁኝ እን ሞታለሁኝ እን መወጣለሁኝ እንዲ የሆነ ሰዎችን አናግሪያቸው ምናምን ነገር እወጣለሁ። ቢያንስ እኮ ሊስትሮ ማናግራችሁ ትገባላችሁ። ያ ግን ሕይወት ከባድ ሕይወት ናት፣ ያቺ ክፉ ሕይወት ዋናት። እኔ ደግሞ በተለይ ሴላ ስለነበር ሴላ ሰው የለ ምን የለ እውነት፣ ሴላ ሰው ልጅ ሴላ እንዴት እንደኖረ እንደሚኖር አላውቅም። አንድ ቀን አንዱ አንዴ አንቺ ያለች እዛ ሀገር እንዴት ኖርሻለች? እሷ ከከተማ ነው ከአቡዳቢ መታ ነው እኛ ቤት ጥቀን ብሎቿል። እንዴት ኖርሽ? ሴላ ሴላ የሚኖርበት ሀገር አለ በጣም ምድረ በዳ ነው። ምንም ነገር የለም። የሚታየው ግመልና አሸዋ አዋራ ብቻ ነው ያለ ሌላ የለም። መኖሪያ ቤት የሆነ የተወሰነውን መኖሪያ ቤቶች አሉ፣ የተወሰነች ቦታ ማለት ነው። እና ጎሌትም መሄጃ የለም። መዝናኛ ቦታ የለ፣ ካፌ አረደስ፣ ገበያ ኩም መርከንትን ለመግባት ምንድን ነው አቡዳቢ ለመግባት የሶስት ሰዓት ተኩል መንገድ መኪና፣ በደንብ ካልተነዳ አራት ሰዓት ነው የምንደርሰው። እና ያ ብቸኝነትን ህይወት በደንብ አድርጌ ጠንቀቅ አድርጌ አውቃታለሁኝ። ወይ እግዚአብሔር ዘመን ቆጥሮልኝ ዘመን አምጥቶልኝ ነው። ዘመን ባያመጣልኝ ኖሮ ብዙ ነገሮች ይበላሹ።